የጨረታ ማስታወቂያ የገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽህፈት ቤት የሚፈለግበትን የታክስ ዕዳ በህግ በተቀመጠው ጊዜ ባለመክፈሉ ምክንያት ለታክስ ዕዳ ማካካሻነት የተያዘ ሞቱሜቴ የግብርና ውጤቶች አምራችና አቅራቢ ኃላፊነቱ የተወሰነ የግል ማህበር የተያዘ ደረቅ የጭነት አይሱዙ ተሽከርካሪ ባለበት ሁኔታ በግልጽ ጨረታ አወዳድሮ ለመሸጥ ይፈልጋል። በመሆኑም ጨረታው ህዳር 6 ቀን 2018 ዓ ም በታተመው አዲስ ዘመን ጋዜጣ ላይ የሚገኝ ሲሆን መስፈርቱን የምታሟሉና መጫረት የምትፈልጉ ተጫራቾች የጨረታውን አጠቃላይ ሂደት በጋዜጣው ላይ በመመልከት መጫረት የምትችሉ መሆኑን እንገልጻለን። ለበለጠ መረጃ የተቋሙን ዌብሳይት ደብሊው ደብሊው ደብሊው ዶት ሞር ዶት ጂኦቪ ዶት ኢቲ ወይም በስልክ ቁጥር 0 4 6 2 2 0 4 2 4 0 ወይም ዜሮ 046 212 36 82 አልያም 046 212 36 34 ወይም 046 220 42 18 ደውሎ መጠየቅ ይቻላል። የገቢዎች ሚኒስቴር ሐዋሳ ቅርንጫፍ ጽፈት ቤት